ይህ የሶስተኛ ክፍል መልመጃ አራት ላይ ያሉ ጥያቄዎች የምዕራፍ ስምንት ማለት ነው። ቀላል ናቸው። ፈጠን ፈጠን ብዬ ለመስራት እሞክራለሁ። አምስት የክፍል ጓደኞች ቡድን መስረቱ። የክፍል ተማሪዎች ወደፊት ምን መሆን እንደሚፈልጉ ጠይቁ። መረጃውን በጭረት እና ምን ማለት ነው ይሄ? ለምሳሌ መምህር መሆን መምህር አንድ ሐኪም፣ ነጋዴ፣ ፓይለት እያላችሁ ልትዘረዝሩ ትችላላችሁ። በዚህ መሰረት ከዚያ መምህር የሚል ስታገኙ ሁለተኛ ልጅ ጠይቃላችሁ። መምህር ካላሆንም ሐኪም የሚል ስታገኙ፣ ነጋዴ የሚል ስታገኙ፣ በእንደዚህ አይነት ትዘረዝሩና ከዛ ስንት መምህር፣ ስንት ሐኪም፣ ስንት ነጋዴ፣ ስንት ፓይለት፣ ስንት እንደዛ እንደዛ እንዳለ ማስቀመጥ ነው በጭረት አሁን እናሳያችሁ። በጭረት የጭረት ምልክቱን ተጠቅማችሁ የስዕል ግራፍ እንድትሰሩ ነው ልክ እንዲህ ካደረጋችሁ በኋላ ሶስት ጭረት ያለበትን ሶስት የሰው ምስል ይሄ ነው ሶስት የሰው ምስል በምስል እንዲህ ያደርጋችሁ። ሁለት ካለ ሁለት የሰው ምስል እዚህ ማለት ነው። እንደነዚህ አይነት ምስሎች እንድታስቀምጡ ነው። አመሩሃ የሰራችሁትን የስዕል ግራፍ በግድግዳ ላይ ለጥፉ። ከዚያ መላይ ደግሞ መታወቅ አለበት ብላችሁ ስለምታስቧቸው ነገሮች ጥያቄ ጠይቁ። ለምሳሌ እንዲህ የሚል መጨመር ነበረበት የስራ ዘርፍ ማለት ነው፣ ወይም ደግሞ ጭረት አደራረጉ ትክክል አደለም። እንደዚህ አይነት ሀሳብ ካላችሁ እንድትወያዩ ነው። ሁለተኛው ላይ የክፍል ተማሪዎች አምስት ቡድን አባላት ተደራጁ። በቤታችሁ ያሉ ልጆች ብዛት የሚያሳይ ይሄ ደግሞ በቡድን ተደራጅታችሁ በቤታችሁ ስንት ስንት ልጆች እንዳሉ። ስለዚህ ኤ የሚባል ቡድን፣ ቢ የሚባል ሲ፣ ዲ እና ኢ የሚባል ቡድን ቢኖር በኤ ቡድን ውስጥ ስንት ልጆች እንዳሉ እዚህ ጋር በጭረት ሶስት ልጆች ካሉ ሶስት፣ አስር ካሉ አስር ጭረት። ቢ የሚባለው ቡድን ደግሞ እንዲሁ እያደረጋችሁ በእያንዳንዱ ቡድን ያለውን እንድታስቀምጡ ነው። ስለ ግራፉ መጠየቅ የምትፈልጉትን ይላል። እዚህ ጋር ሶስተኛው ጥያቄ የሚከተሉትን የጭረት ሰንጠረዥ በመጠቀም የስዕል ግራፍ ስሩ። አንድ ይቺ ምልክት ይቺ ማለት ነው አንድ ልጅን ተወክላለች ነው የሚላችሁ። እንደ ምሳሌ እዚች ጋር ሰርቶልናል። ው ማንጎ በጭረት እዚህ ጋር አስቀምጦልናል። ይሄን ያክላል። አፕል ይሄ የሚፈልግ ብርቱካን፣ የሚፈልግ ሙዝ፣ የሚፈልግ ከዚያ ፓፓያ የሚፈልግን ሁለት አድርጎታል። ፓፓያ በሰው ምስል ማለት ነው። ልክ እንዲህ እያደረግ ማንጎ የሚፈልግ እስንት አሉ? ይሄንን ከወሰድን አራት ናቸው አለን አራት። የዚህን ምስል እዚህ ጋር እያመጣን እንስላለን ማለት ነው። በዚህ መሰረት እንድናስቀምጥ ነው። ቀላል ስለሆኑ ፈተን ፈተን ስንት ልጆች ፓፓያ ውጭ የሆነ ፓፓያ ስንት አለን? ሁለት ከእሱ ውጭ የሆነ እዚህ ጋር አራት አለን። አራት እዚህ ጋር አንድ አለን። አራት እና አንድ አምስት። እዚህ ጋር ሶስት አለን። አምስት እና ሶስት ስምንት። እዚህ ጋር አምስት አለን። ስምንት እና አምስት አስራ ሶስት ከፓፓያ ውጭ አስራ ሶስት ልጆች አሉ ማለት ነው። በአስር ልጆች የተመረጡ ፍራፍሬ አይነቶችን ስም ዝርዝር ጥሩ። በአስር ልጆች የተመረጡ እዚህ ጋር ሁለት እዚህ ጋር አራት ስድስት እዚህ ጋር አንድ ሰባት እዚህ ጋር ሶስት አስር እነዚህን መጥራት እንችላለን ማለት ነው። ምን ምንድን ናቸው? ብርቱካን፣ አፕል፣ ማንጎ እና ፓፓያ ብለን እንጠራለን ማለት ነው። እዚህ ሙዝ የሚወዱ ነ ስንት ናቸው? የሚላለን ሙዝ የሚወዱ ስንት ናቸው? ይሄው አምስት አሉ። እዚህ ብዙ ልጆች የሚወዱት ይላል ላይ ብዙ ልጆች የሚወዱት ሙዝን ነው አምስት ስለሆነ ማለት ነው። ያለ የምዕራፍ ስምንት ማጠቃለያ ልጆች ከምግብ ጣጡት ተጠይቀው ምርጫቸው እንደዚህ እንደሚቀጥለው ተቀምጧል። ቁርስ የመረጡ ቁርስ እኔ በጣም ፈልጋሉ የሚሉ ልጆች እዚህ ጋር አምስት ሰባት ልጆች አሉን። ምሳ ስም አምስት እና አምስት አስር ልጆች አሉ። እራት አምስት ልጆች። ስለዚህ ምሳ ላይ በጣም ብዙ ልጆች አሉ ማለት ነው። ሶ ከዛ ላይ ምንድነው ያለው? አስር ልጆች እራት መርጠዋል። ውሸት። እራት የመረጡ ስንት ናቸው? አምስት ናቸው አስራ ሁለት ልጆች ቁርስ መርጠዋል። ቁርስ አምስት ሰባት ናቸው። ውሸት አመርሃ ምሳ የመረጡ ቁርስ ከመረጡ ያንሳሉ። ምሳ የመረጡ ስንታሉ? አስር ቁርስ የመረጡ ሰባት እና ምንድን ነው ያለን? ምሳ የመረጡ ቁርስ ከመረጡ ያንሳሉ። ሀሰት ምሳ የመረጡ አስር ናቸው። ቁርስ ነው። ቁርስ ያንሳል። ሠላሳ ስድስት ልጆች በምግብ ምርጫ ላይ ተሳትፈዋል። ሠላሳ ስድስት ልጆች እስኪ እንደምሮሽ እዚህ ጋር ሰባት እዚህ ጋር አስር እዚህ ጋር አምስት ስንት ሆነ? ጥቅላላ አስር እና አምስት አስራ አምስት አስራ አምስት እና ሰባት ስንደምር አምስት እና ሰባት አስራ ሁለት ሁለትን ጽፌ አንድ አለኝ። እዚህ አንድ አለች አንድ ጋር ሁለት ሀያ ሁለት ናቸው። ጠቅላላ ሰላሳ ስድስት አይደሉም ሐሰት ይሆናል። እዚህ ጋር ደግሞ በምስል ነው። በአንድ ክፍል ውስጥ ያሉ ተማሪዎች የምግብ አይነት ምርጫ ተጠየቁ። የተማሪዎቹ ምርጫ ሰንጠረጅ ላይ ተቀምጧል። ሰንጠረጁን መሰረት በማድረግ ከታች ለቀረቡት ጥያቄዎች መልስ ስጡ ይላል። ልክ እንደ አንደኛው ጥያቄ ነው፣ እዚጋ በጭረት ሳይሆን በምስል መሆኑ ልዩነቱ። የትኛው የምግብ አይነት በትንሽ ልጆች ተመረጠ? በትንሽ ልጆች ተመረጠ ይሄ ነው። ስንትናቸው ናቸው? አራት ናቸው። የትኛው የምግብ አይነት በብዙ ልጆች ተመረጠ? በብዙ ልጆች ተመረጠው ይሄ ነው አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ልጆች መርጠውታል። በአስር ተማሪ የተመረጠ ምግብ አይነት በአስር ልጅ የተመረጣለ አንድ ሁለት ሶስት አራት አምስት ስድስት ሰባት ይሄ ነው ከፍተኛው እንጀራ። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት በአስር ልጅ የተመረጠ የለም፣ የለም። ስንት ተማሪዎች በምግብ ምርጫ ላይ ተሳታፊ ሆኑ? እሺ የመጀመሪያው አንድ ሁለት ሶስት አራት አምስት ስድስት፣ የመጀመሪያው ስድስት ዳቦ ማት፣ እንጀራ ስምንት፣ ቂጣ አራት፣ ፍርፍር ሰባት፣ እነዚህን እንደምር ሰባት እና አራት አስራ አንድ አስራ አንድ እና ስምንት

ተከታይ ጥያቄዎችን እንድንመልስ ይታዘናል። ያውና ዜ እዚህ ጋር ማሳሰብ ያለን መግለጫ ላይ መግለጫ ምን ይላል? አንድ ኳስ መቶ ብር ይወክላል። እሺ አንድ ኳስ መቶ ብር ጋር እኩል ነው። ሁለት ኳስ ከሆነ ሁለት መቶ ብር እያለ ይሄዳል ነው። እሺ ነጋዴው በየትኛው ቀን የተሻለ ትርፍ አገኘ? ረጅሙን መምረጥ ነው። ያሹ ግራፍ ጥሩነቱ በቀላሉ መረጃን ማግኘት ያስችላል ማለት ነው እና ብዙ ትርፍ ያተረፈው በዚህ ቀን በሐሙሱ ቀን ነው። እሺ ነጋዴው በየትኛው ቀን ትንሽ ትርፍ አገኘ? አጭሩን ምስል ስናይ ሰኞ ላይ ነው። ነጋዴው ሐሙስ ትርፍ ነጋዴው የነጋዴው የሐሙስ ትርፍ ስንት ብር ነው? ሐሙስ ላይ ስንት ኳሶች አሉ? አራት ኳሶች፣ አራት ኳሶች አራት መቶ ብር ማለት ነው። ነጋዴው ከሰኞ እስከ አርብ ቀን በጠቅላላው ስንት ብር ትርፍ አገኘ? እንደምር አንድ ኳስ መቶ ብር ነው ብለናል። እዚ ጋ መቶ ብር፣ እዚህ ሁለት መቶ ብር፣ እዚህ ሮብ ሶስት መቶ ብር፣ ሐሙስ አራት መቶ ብር፣ አርብ ሁለት መቶ ብር። እነዚህን እንደምር አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሁለት መቶዎች ስንት ብር ማለት ነው? አንድ ሺህ ሁለት መቶ ብር አንድ ሺህ ሁለት መቶ ብር አገኘ ማለት ነው። ውድ ተማሪዎች ይህን ምዕራፍ እዚህ ላይ እንጨርሳለን። በምዕራፍ ዘጠኝ ጂኦሜትሪክ ክፍል ላይ እንገባለን። መምህር መሐመድ ነኝ። ላይክ ሼር፣ ሰብስክራይብ ያላደረጋችሁ እባካችሁ አድርጉ። ቤተሰቦችን እጅግ አመሰግናለሁ ለዛሬ